ስለዚህ መስቀልን በተመለከተ ያለው ይህ መጽሐፍ ቅዱሳዊ አስተምሮ ምን ይመስላል? ሚካኤልና መላይክቱ መላእክቱ ሳጥናኤልን ዘንዶን በተፋለሙት ጊዜ የወደቀው የብርሃን መስቀል ሲያሳዩት እንደሆነ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስናጠና እንደዚህ አይነት ትምህርት የለ። ከዚህ ሴጣን ይህን ነገር ማሸነፍ ስለማይችል ያለው ነገር ምንድን ነው? ክብረ በዓል ያደርጉ አባቶቻችን ምን ይላሉ? ወበቀራኒዎ ተተክለ መድኃኒት መስቀል። ይሄ የነፍሴ መድኛ አይደለም፣ ቤዛ አይደለም፣ ህይወት አይሰጠኝም፣ ሊሰጠኝም አይችል። ኃይልን አድርጎበታልና መስቀል ኃይል ነው፣ መስቀል ኃይላችን ነው እንላለን። መስቀል የነፍሳችን መዳኛ ነው። ድነት የምንለው የዘላለም ሕይወት የምናገኘው ከክርስቶስ ኢየሱስ ሞት የተነሳ ነው እንጂ ኢየሱስ ከተሰቀለበት ከእንጨቱ መስቀል የተነሳ አይደለም ብለን በእውነት ለክብረ መስቀሉም ክብር እናቀርባለን። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለእኛ እርግማን ሆኖ ከህግ እርግማን ዋጀን። ግን ንግስት እሌኒ መስቀሉን ስታገኝ የተጠቀመችበት መንገድ ክርስቲያናዊ ነበር። ዳግመኛም የክርስቲያኑ ወገኖች ሁሉም እንዲህ ስትል አዘዘቻቸው የአይሁድን ወገኖች በቦታው ሁሉ ፈልጓቸው፣ ቤቶቻቸውንም አፍርሱ፣ በሳትም አቃጥሏቸው፣ እግዚአብሔርን የካዱ መናፍቃን አይሁድን አጥፏቸው ብላ አዘዘች። ይህን አዋጅ አወጀቹ። ለማን ነው? ለክርስቲያን እፀ መስቀሉ ለማግኘት ብላ በጣም ብዙ ሰውን ያስፈጀችው እችን ሴት ነው እንግዲህ ቅድስት ሚሏት። እችን ሴት ነው እንግዲህ ሚዘክሯት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም መረት በያላችሁበት ይብዛላችሁ። እናፈርሳለን ይሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ እንደምታውቁት የስህተት ትምህርቶችን፣ የሰው አስተሳሰቦችን፣ በእግዚአብሔር እውቀት ላይ የሚነሳውን የትኛውንም አይነት አስተሳሰብ የምናፈርስበት መርሃ ግብራችን ነው። ለዛሬም ደግሞ ወቅታዊ ርዕሰ ጉዳይ ይዤላችሁ መጥቻለሁ። ይሁም በመስቀል ጉዳይ ላይ የሚነሱ ሀሳቦች አሉና በተለይም ሰሞኑን የመስቀል ክብረ በዓል እየተደረገ እንደሆነ እናውቃለን። ስለዚህ መስቀልን በተመለከተ ያለው ይህ መጽሐፍ ቅዱሳዊ አስተምሮ ምን ይመስላል ብለን ለዛ መልስ እንግዲህ እንሰጣለን። እስከ መራግብራችን ፍጻሜ ድረስ ከኛ ጋር ትቆዩ ዘንድ በጌታ ፍቅር ጠይቃችኋለሁ። እስቲ በስተ መጀመሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመስቀል ጋር በተገናኘ በተለይም ከእፀ መስቀሉ ጋር በተገናኘ ያለው አስተምሮ ምን ይመስላል የሚለውን ከቤተክርስቲያኒቷ አስተማሪ መምህር መጋቢ ከሆኑት ከመጋቢ ሐዲስ ሮዳስ ሰምተን እንመለስ። በሰማይም ሰልፍና ውጊያ ሆኖ ሚካኤልና መላእክቱ ሳጥናኤልን ዘንዶን በተፋለሙት ጊዜ ጊዜ የወደቀው የብርሃን መስቀል ሲያሳዩት እንደሆነ እንግዲህ የቤተ ክርስቲያን መጻሕፍት ይመሰክራሉ። እንግዲህ ከመጋቢው መስማት እንደቻል ነው። በሰማይ ሰልፍ እና ውጊያ በሆነበት ጊዜ ሚካኤልና መላእክቱ ዘንዶውን በተፋለሙበት ጊዜ ዘንዶ የወደቀው የብርሃን መስቀል ሲያሳዩት ነው በማለት ተናገሩ። እንግዲህ ተመልከቱ። ይህን ሀሳብ እንግዲህ ከየትን የሚያገኙት? መጀመሪያ ከመጽሐፍ ይዙትና ሀሳቡን ከዛላ ደግሞ ወደ ቤተ ክርስቲያኒቷ መጽሐፍቶች ይሄዳሉ ማለት ነው። ይሄ በጣም ይህ መጽሐፍ ሰው ያስተምሮ ነው። ምክንያቱም እሳቸው እንዳሉ ዘንዶና የዘንዶ እንግዲህ መላ መላእክቱ የተባሉት የወደቁት የብርሃን መስቀል ስላዩ አይደለም። እንደዛ የሚል አስተምህሮ መጽሐፍ ቅዱሱ አያውቅም። ለምሳሌ በዚህ ጉዳይ ላይ በግልጽ የምናገኘው እንግዲህ ራእየ ዮሐንስ ምዕራፍ 12 ላይ ያለው ታሪክ ነው። እንደዚህ ይላል። ከቁጥር 7 ጀምሮ ያለውን ላንብብላችሁ። ራእየ ዮሐንስ ምዕራፍ 12 ቁጥር 7፣ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ። ተመልከቱ፣ በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋራ ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም በማለት ዮሐንስ ይነግረናል። አሁን መምህሩ ግን የምንጨመሩበት መስቀል የሚል ሀሳብ ጨመሩበት። እነ ሚካኤል እንግዲህ የብርሃን መስቀል ለዲያብሎስ አሳዩትና ከመስቀሉ የተነሳ ዲያብሎስ እንግዲህ ስላልቻላቸው ወደቀ የሚል መጽሐፍ ቅዱስ የማያቆን ሐዋርያቶቹ ያላስተማሩትን በአድ የሆነ ትምህርትን ወደ ክርስትና ሲያስገቡ እንሰማቸዋለን። እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የታወቀ ትምህርት ነው። በተለይ መላእክቶች መስቀል ይዛሉ፣ የብርሃን መስቀል ይይዛሉ የሚል አስተምሮ አለ። ይህን ደግሞ ያው መምህሩ ሲናገር ሰምተናል። በተጨማሪም ደግሞ እንደምታዩት ስዕላቶች ላይ ጭምር የመላእክቶች ስዕላት ላይ ጭምር መላእክቶች መስቀልን እንዲይዙ ተደርጎ ይሳላሉ። ለምሳሌ እዚያ ጋር እንደምታዩት ገብርኤል ነው ተብሎ ነው የሚታመነው። ገብርኤል ሦስቱን ወጣቶች ከእሳት ሲያወጣቸው የተጠቀመው ምንድን ነው? መስቀል ነው። እንግዲህ ስዕሉ ላይ እንደምታዩት መስቀሉን ዘግዝቆ እሳት ውስጥ ያስገባዋል ማለት ነው አሁን በዚህ ጊዜ እንግዲህ ታሪኩን የምናገኘው ዳንኤል ላይ ነው ብሉይ ኪዳን ላይ ነው ታሪኩን የምናገኘው አሁን በብሉይ ኪዳን ዘመን መስቀል ይታወቅ ነበር ወይ የመስቀል ምልክት ይታወቅ ነበር ወይ ካል በፍጹም አይታወቅም እንኳን ገብርኤል ይዞ ይቅርና መስቀል የሚባለው ኮንሰፕት የለም በይሁዳውያን ዘንድ የሚታወቅ ነገር አይደለም የመስቀል ኮንሰፕት የሚታወቀው በአሕዛብ ዘንድ ነው በሮማውያን ዘንድ ለዚያውም ከሮማ መንግስት ጋር ተገናኝቶ የመጣ ወንጀለኞች የሚቀጡበት ምልክት ነበር ወንጀለኞች የሚቀጡበት ምልክት ነበርና መላእክቶች ጭራሽ በሰማይ ገብተ ለመላእክቶች ምን ይሰጧቸዋል? መስቀል እንዲይዙ ያደርጓቸዋል ማለት ነው። እንደዚህ አይነት አስተምሮ አንድም ቦታ ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስናጠና እንደዚህ አይነት ትምህርት የለም። መላእክቶች የብርሃን መስቀል እንደሚይዙ እና በዛ የብርሃን መስቀል ደግሞ ዲያብሎስን ድል እንደሚያደርጉ የሚያሳይ አንዳች አንዳች መጽሐፍ ቅዱሳዊ ድጋፍ ማግኘት አይቻልም። ይህንንም እነሱ ስለሚያውቁት ነው እንግዲህ መጽሐፍ ቅዱስን የማይጠቅሱት። በሁለተኛ ደረጃ እንግዲህ ከነገረ ድህነት ጋር በተገናኘ ዕጸ መስቀሉ እንዴት ያዩታል የሚለውን ደግሞ ከመጋቢው ሰምተን እንመለ አባቶቻችን ምን ይላሉ? ወበቀራኒው ተተክለ መድኃኒት መስቀል፣ በቀራኒው መድኃኒት መስቀል ተተከለ በማለቱ ኃይልን አድርጎበታልና መስቀል ኃይልነ፣ መስቀል ኃይላችን ነው እንላለን። መስቀል የነፍሳችን መዳኛ ነው ብለን በእውነት ለክብረ መስቀሉም ክብር እናቀርባለን። ይሄኛው ደግሞ ሌላው ኢ ክርስቲያናዊ የሆነ ትምህርት ነው፣ ከክርስትና ትምህርት ጋር የሚጋጭ አስተምሮ ነው። ምን የሚለው መስቀል ኃይላችን፣ መስቀል የነፍሳችን መዳኛ ነው ብለን ለክብረ መስቀሉ ክብር እናቀርባለን በማለት እንግዲህ መጋቢው ተና ተናግሯል አሁን ስለ መስቀል ሲያወሩ እያወሩ ያሉት ስለ ኢየሱስ ሞት አይደለም እያወሩ ያሉት ስለ እጸ መስቀሉ ነው ኢየሱስ ክርስቶስ ስለተሰቀለበት ስለ እንጨቱ መስቀል ነው ያው እጸ መስቀል ሲባል እጽ ማለት ያው እንጨት ማለት ነው እጸ መስቀሉ ላይ ነው ጌታችን ኢየሱስ ክርስቶስ የሞተው ስለዚህ ድነት ምንለው የዘላለም ህይወት ምናገኘው ከክርስቶስ ኢየሱስ ሞት የተነሳ ነው እንጂ ኢየሱስ ከተሰ መስቀለ ቀለበት ከእንጨቱ መስቀል የተነሳ አይደለም። እነዚህ ግን መምህራን ምንድን ነው የሚነግሩን? መስቀል ኃይላችን ነው ሲሉ ስለምንድን ነው እያወሩ ያሉት? ስለ እፀ መስቀሉ ነው። የነፍሳችን መዳኛ ነው ሲሉ ስለምንድን ነው የሚያወሩት? ስለ እፀ መስቀሉ ነው። እንደዚህ አይነት ትምህርት ደግሞ በሐዋርያቶቹ ዘመን አልነበረም። በሐዋርያቶቹ ብቻ አይደለም ታሪክንም ብናጠና በሐዋርያነ አቡ በምንላቸው አባቶች ዘንድ መስቀል የነፍሳችን መዳኛ ነው፣ ልብ በሉ መስቀል ስንል እፀ መስቀሉ እያሉ ነው፣ የነፍሳችን መዳኛ ነው የሚል ትምህርት በሐዋርያነ አቡ ዘመን ማግኘት አይ ይቻላል ። ስለዚህ እንደዚህ አይነት ትምህርቶች ከጊዜ በኋላ የመጡ ሰው ሰራሽ የሆኑ ትምህርቶች ናቸው። ለዛ ነው ሐዋርያው ጳውሎስ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን የሰው አስተሳሰብ እናፈርሳለን የሚለው። ስለዚህ የሰውን አስተሳሰብ ወደ ጎን ብለን የእግዚአብሔር ሐሳብ ምንድነው፣ የእግዚአብሔር ዓላማ ምንድነው የሚለውን ነገር መያዝ አለ። እንግዲህ መስቀል ስንል መጻፍቻችን ላይ የተለያዩ ትርጉሞችን ማግኘት እንችላለን። የመጀመሪያው ራሱ መስቀል እጹን ነው የሚያሳየው እንጨቱን ነው የሚያሳየው። ሁለተኛ ደግሞ መስቀል ሲባል መከራን ነው የሚያሳየው ሞትን ነው የሚያሳየው። ስለዚህ እነዚህ ነገሮችን መለያየት አለ። ጌታችን ኢየሱስ ክርስቶስ ስለ መስቀል ሲያስተምር ስለየትኛው ነው እያስተማረ ያለው ከተባለ ስለሚሰቀልበት ስለ እጹ አይደለም ስለ ሞቱ ነው እየተናገረ ያለው ምክንያቱም መስቀል የሚለው ሐሳብ ከሞት ጋር ስለሚገናኝ ላይ ነው በተለይም አንድ የብሉይ ኪዳን ሀሳብ ላንበብላችሁ በዚህ በዘዳግም ራፍ 21 ቁጥር 23 ላይ እንደዚህ ይላል በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር ይላል ተመልከቱ በምን ላይ በእንጨት ላይ አሁን እዚህ ጋር በመስቀል ላይ የለም ምክንያቱም መስቀል የሚለው ኮንሰፕት በአይሁዳውያን ዘንድ አይታወቅም እንግዲህ ኦሪት ዘዳግም ደግሞ እንደምናውቀው ለማን የተጻፈው ለአይሁዳውያን ነው አይደል ሙሴ ደግሞላቸው ነው። ዘዳግም ማለት መድገም ማለት ነው። አዲስ ጄኔሬሽን ስለመጣ ለዛ አዲሱ ጄኔሬሽን በፊት የነበረውን ታሪክ ተደገመላት። ስለዚህ በአይሁዳውያን ዘንድ መስቀል የሚባል ኮንሰብት ጭራሽ የለም። መስቀል የሮማውያን ነው፣ የአዛብ ነው። ግን የሚያመሳስለው ነገር ምንድን ነው ከተባለ በአይሁዳውያኑ ዘንድ በእንጨት ላይ ምን የሚል የሚሰቀል ሰው ምን የሚል ነው የተረገመ ነው የሚል አስተሳሰባል። ወይም ደግሞ እግዚአብሔር ለዛ የሚል ህግን ትእዛዝን ሰጥቷቸዋል። ስለዚህ ወደ አዲስ ኪዳን ስናመጣው ጌታችን ኢየሱስ ክርስቶስ ለምንድን ነው በእንጨት ላይ መሰቀልን የፈለገው ስንል ምሳሌያዊ የሆነ ትምህርት ስለሚይዝ ነው። ምን አይነት ትምህርት ካላችሁኝ፣ ሐዋርያ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 13 ላይ እንደዚህ ይላል፣ በእንጨት የሚሰቀል መስቀል ሁሉ የተረገመ ነው ተብሎ ተጽፏልና፣ የት ዘዳግም 21 ቅድም ያነበብኩላችሁ ላይ ክርስቶስ ለኛ እርግማን ሆኖ ከህግ እርግማን ዋጀ። ስለዚህ መስቀል ላይ ለምንድነው መውጣት ያስፈለገው? ወይም በሌላ አገላለጽ የተፈለገው ነገር ምን መሰላችሁ? መስቀል መሆኑ አይደለም የተፈለገው ነገር እንጨት መሆኑ ነው። ለምን ከተባለ ዘዳግም ላይ ያለው ሐሳብ ምንድነው? ነው በእንጨት ላይ የተሰቀለ ነው የሚለው ስለዚህ የያዘው ምን አለ አስተሳሰባል እንጨት እዛ ላይ የወጣ ሰው፣ እዛ ላይ የሚሰቀል ሰው እርጉም ነው ተብሎ ስለሚታመን ክርስቶስ ደግሞ የእኛን እርግማን ለመውሰዱ ማሳያ ነው። እንጨቱ የተፈለገው እንጂ ሌላ ምንም እንደዚህ በጣም ዲፕሊ ገብተን የምንሰራ ለስነ መለኮታዊ ሀሳብ በጭራሽ የለው። ዋናው ነገር ምንድነው? ጌታችን ኢየሱስ ክርስቶስ መሞቱ ነው። ስለኛ ኃጢአት፣ ስለኛ በደል መሞቱ ነው። ስለዚህ መስቀሉ ወይም እንጨቱ ላይ መውጣቱ ምንድነው የሚያሳየው? እርግማናችንን መውሰዱ ነው። እንዴት? በአይሁዳውያን ዘንድ ሕግ ነበር፣ እንጨት ላይ የሚሰቀል ምን ያለ ሰው ነው? የተረገመ ሰው ነው። እኛ ሁላችን ደግሞ ምን ብለን ነበር? ተረግመን ነበር አይደል? ኦሪት ዘፍጥረት ምዕራፍ 3 ላይ እንደምናነበው እግዚአብሔር አዳምን ብሎ ነው የረገመው፣ ካንተ የተነሳ ምድር የተረገመች ትሆን አለው። ስለዚህ ምድር ሲባል ይሄ ፊዚካሉን ብቻ አይደለም፣ ኮስሞሱን ብቻ አይደለም። ምድር ማለት እኛ ነን፣ በቃ ከሱ በኋላ የመጣው ጄኔሬሽን ጠቅላላ ምን ተብሏል? ተረግሟል። ከሕግ እርግማን በታችን ያለው ስለዚህ ያን ሁላችንም እርግማን ውስጥ ስለነበር፣ ከዛ እርግማን ጌታችን ኢየሱስ ክርስቶስ ነፃ እንዳወጣን ማሳያ የሆን ዘንድ፣ ምልክት የሆን ዘንድ እንጨት ላይ ወጣ ማለት ነው። ከዛ ውጪ እጸ መስቀሉ ኃይል ነው ወይ አይደለም? እጸ መስቀሉ የነፍሳችን መዳኛ ነው ወይ አይደለም? ታዲያ እንደዛ ካልሆነ አንተ ራስ ለምን ይሄን መስቀል አደረክ? የሚል ሰው ይኖራል። ታዲያ ጥያቄ ይመጣል። ይህንን መስቀል ለምን ትጠቀመዋለህ? ለምን ታደርገዋለህ ካላችሁኝ፣ ምላሽ አንድና አንድ ነው። ይሄ መስቀል በክርስቲያኖች ዘንድ ሲምቦል ሆኖ በታሪክ ውስጥ ተቀምጧል። ምልክቱ ነው። እያንዳንዱ ቤተ እምነቶች የራሳቸው የሆነ ምልክት አላቸው። ለምሳሌ ወደ እስልምና ስንሄድ ጨረቃ እናገኛለን። ወደ አይሁዳውያን ስንሄድ ኮከብ እናገኛለን። ወደ ክርስትና ስንመጣ ደግሞ የክርስትና ደግሞ ምልክቱ ነው። ይህን እንጠቀምበታለን፣ ኢየሱስ ክርስቶስ እዚህ ላይ ስለተሰቀለ ማለት ነው። ስለዚህ ቀድሞ የነበሩ ክርስቲያኖች ይህን እንደ ምልክትነት ስለሚጠቀሙ እኛ ደግሞ ክርስቲያኖች ስለሆነን እንደ ምልክትነት እንጠቀመዋለን። ከዛ ውጭ ግን ይሄ የነፍሴ መዳኛ አይደለም፣ ቤዛ አይደለም፣ ሕይወት አይሰጠኝም፣ ሊሰጠኝም አይችልም። ኢየሱስም እዚህ ላይ አይደለም የተሰቀለው። በቃ እንደ ምልክት፣ እንደ ማሳያ በክርስቲያኑ ዘንድ የጋራ የሆነ አቋም ተይዟል። ስለዚህ ታሪካዊ በሆነው መንገድ ምልክት ስለሆነ እንጠቀምበታለን እንጂ አጋንንት ያርቃል ብዬ አይደለም ያረግኩት። አጋንንት አያርቅም። ገባችሁ? ከዚህ ያልፋል ክርስትናችን። አሁን ይህን ካደረግኩት በላይ ነው ክርስትናችን። እንደዛማ ከሆነ ራፖሮችም እኮ ያደርጉታል። ይህንን ምንም እኮ ለውጥ የለውም አይደል? በምዕራቡ ዓለም ላይ የራፕ ዘፈንን የሚዘፍኑ ሰዎች ከአንደበታቸው ያልተቀደሰ ንግግር የሚያወጡ ሰዎች እነሱም እንኳን ይህንን መስቀል ያደርጉታል። ስለዚህ ይህን ማድረጉ አይደለም ቁም ነገሩ፣ እሱ አይደለም ቁም ነገሩ። ቁም ነገሩ መስቀሉ ላይ የተሰራው ስራ ነው። ያልዳነ ሰው ሊያደርገው ይችላል። እያየን ነው። በጣም ብዙ ያልዳኑ ሰዎች፣ የመስቀሉ ስራ ያልገባቸው ሰዎች፣ በመስቀሉ የተደረገላቸው ነገሮች ያልገባቸው ሰዎች ለጌጥ ብቻ ያደርጉታል። አያችሁ። ስለዚህ በዓለማዊው መንገድ እንኳን ብንሄድ፣ ዓለምም የራሷ የሆነ መስቀል አላት። እንዳልኳችሁ ዘፋኞች ያደርጉታል። ይህን ክብረ በዓል ራሱ ሲከበር አሁን የመስቀል በዓል ራሱ የሚባለው ነገር ሲከበር ራሱ ኮንሰርቶች ይዘጋጃሉ። በዚህም ዓመት ራሱ ተዘጋጅቷል አይደል? ትልቅ ኮንሰርት ተዘጋጅቷል። ማስተዋወቅ እንዳይሆንብኝ አልጠቅስ ምን እንደሆነ ግን፣ ትልቅ ኮንሰርት ተዘጋጅቷል። መስቀሉን ምክንያት በማድረግ ተብሎ ማለት ነው አይደል? ስለዚህ እንደነዚህ አይነት ነገሮች ይኸውላችሁ፣ ሃይማኖት እንዲህ ነው የሚያደርገው። ሃይማኖት ነገር እየሆን መጀመሪያ መንፈሳዊ የሆነ ትምህርቱን ያወጣ አሁን መስቀል የሚለው ነገር እንዳልኳችሁ ትልቅ ነገር ይይዛል። የኢየሱስ ክርስቶስን ሞት ሲምቦላይዝ እናደርግበት። ስለዚህ ሰይጣን ይህን ነገር ማሸነፍ ስለማይችል ያለው ነገር ምንድን ነው? ክብረ በዓል ያደርጓል፣ ይቀይሯል ማለት ነው መንፈሱን ይቀይሯል ከዛ ከዛ ጋር ምና ያመጣል ዘፈን ያመጣል ሰዎች አስተሳሰባቸው በዚህ ነገር እንዲቀኝ ያደርጓል መስቀል ላይ የተሰራው ስራ ያለ የተቆረሰው ስጋ ያለ የፈሰሰው ደም ያለ ለዛ ነው ሐዋርያ ጳውሎስ እኮ ምንድን ነው የሚለን ፋሲካችን ክርስቶስ ታርዷል ነው የሚለው አዳን እንደምናውቀው የፋሲካው በግ የሚበላ በግ ነው ስለዚህ ኢየሱስ ክርስቶስ ደግሞ መንፈሳዊ የሆነው ረሃባችንን የሚያስታግስልን የሚያጠግበን ፍሪዳ ሆኖ በግ ሆኖ ታርዶልናል መንፈሳዊ መብላችን ሆኖልናል ግን እነዚህ ነገሮች ምንድነው የሚያደርጉት ከመንፈሳዊው መብል ወደ ስጋዊ መብል ሰው አእምሮን ሺፍት እንዲያደርግ ሴጣን ይጠቀምበታል ይጠቀምበታል። እና በዓለምም ስናይ ራፐሮቹ ያደርጉታል። የሃይማኖት ካባ የሚያደርጉ ሰዎች ይህንን መስቀል ያደርጉና ግን ስጋዊ የሆነ ነገሮችን ሲያደርጉበት ደግሞ እናያለን። ስለዚህ ክርስቲያኖች ወይ ከዚህ ጋር አይደለም፣ ቁም ነገሩ አይደለም እንደ ምልክት እንጠቀምበታለን። ኦፍ ኮርስ እንጠቀምበታለን፣ ችግር የለው። ብንጠቀምበት ችግር የለው። አላደርግም የሚል ሰውም ካለ መብቱ ነው። የሚያስገድደው አንዳች ሐዋርያዊ የሆነ ትእዛዝ ስለ የለ እንደውም ካላችሁ ትክክለኛው ምልክታችን ምንድን ነው፣ የእኛ ክርስቲያኖች ከተባለ ጌታችን ኢየሱስ ክርስቶስ የተናገረው ነገር አለ። እርስ በራሳችሁ ብትዋደዱ ደቀ መዛሙርቴ እንደሆናችሁ ዓለም ሁሉ ያውቃችኋል። ምልክታችን ይሄ ነው፣ ፍቅር ነው ምልክታችን አንዳችን ለአንዳችን ያለን አክብሮት ነው ምልክታችን፣ መታዘዛችን። እኔ ለወንድሜ ስታዘዝ፣ ወንድሜ ለእኔ ሲታዘዝ፣ ስምምነት ስንፈጥር፣ እሺ ስንባባል፣ እሱ ነው ምልክታችን እንጂ አይደለም። ይህም ጌታ ኢየሱስ ክርስቶስም የሰጠ አይደለም ግን እንደ ክርስትና፣ እንደ ተቋም፣ እንደ ምልክትነት ሁላችንም የተጠቀምንበት ስለሆነ እናደርጓለን። ምንም ችግር የለውም ብናደርግ፣ ግን ክርስትና ከዚህ ያልፋል። ክርስትና ከዚህ ያልፋል። አንድ የመጨረሻ ፖይንት ላንሳ። ከመስቀል ጋር በተገናኘ እንግዲህ ለምናውቀው የክብረ በዓል የሚከበርበት ምክንያት ምንድነው? ከተባለ ዕጸ መስቀሉን እንግዲህ ንግስት ያገኘችበት ዕለት ነው ተብሎ ስለሚታሰብ ነው። አይሁዳውያን እንግዲህ የኢየሱስ ክርስቶስን መስቀል ደብቆት ነበር። እዛ የደበቀቡት ነገር ላይ ቆሻሻ እየጣሉ የቆሻሻ ክምር ነበረበት። እና እንግዲህ ንግስት ሌኒ ፈልጋ አገኘችው ይሉናል። በጣም በአጭር ሳደርጎ ታሪኮ ግን ንግስት ሌኒ መስቀሉን ስታገኝ የተጠቀመችበት መንገድ ክርስቲያናዊ ነበር ወይ? በፍጹም አልነበርም። ማስረጃ ከተባለ እዚህ ድርሳነ መስቀል የሚል መጽሐፍ ይዣለው። ረንብ ብላችሁ ንግስት ሌኒ ምን እንዳደረገች ገጽ 202 እንደዚህ ይላል ድርሳነ መስቀል። ንግስት ሌኒም አዋጅ ነጋሪን በሀገሮች ሁሉ አዞረች እንዲህ ስትል ጌታ ክርስቶስን የሰቀሉና የከበረ መስቀሉን የቀበሩ አመፀኞች አይሁድን አግኝቶ ወደ እኔ ያላመጣ ሰው ቢኖር በክፉ አሟሟት ይሙት ብላ አዋጅን አስነገረች። አንደኛ ልቀጥል። ዳግመኛም የክርስቲያኑ ወገኖች ሁሉ እንዲህ ስትል አዘዘቻቸው፣ የአይሁድን ወገኖች በቦታው ሁሉ ፈልጓቸው፣ ቤቶቻቸውንም አፍርሱ፣ በሳትም አቃጥሏቸው፣ እግዚአብሔርን የካዱ መናፍቃን አይሁድን አጥፏቸው ብለ አዘዘች። ይህን አዋጅ አወጀች፣ ለማን ነው? ለክርስቲያን። ክርስቲያኖች ሆይ ሂዱ፣ እግዚአብሔርን የካዱ ይህን መስቀልን የቀበሩትን አይሁዳውያኖች ምናድርጉ? ግደሏቸው፣ ቤቶቻቸውን አፍርሱ በሳት አቃጥሏቸው ብላ አዘዘች። ከዛስ የከበረች ንግስት ሌኒም በቀንም በሌሊትም ያለ ረፍት ወደ እግዚአብሔር እየጸለየች እያስገደለች፣ እዚህ ትጸልያለች። በሌሊትም ያለ ረፍት ወደ እግዚአብሔር እየጸለየችና እየለመነች እየማለደች ብዙ ወራት በዚህ ሀገር ኖረች። ጌታቸውን የሰቀሉና የጌታ የክርስቶስን መስቀል የደፈኑ አይሁድን ቤቶቻቸውን በሳት አቃጠለች። አመፀኞችና ካዲያን የሆኑትንም አይሁዶች አስገደለቻቸው። እንግዲህ እችን ሴት ነው የምታገብሯት? ይህን ክብረ በዓል ነው የምታገብሩት? ብዙ አይሁዳውያን የተገደሉበት ቤቶቻቸው በሳት የተቃጠሉበት፣ ወንዶችም ሴቶችም ልጆችም የተገደሉበት ክብረ በዓል ነው። እፀ መስቀሉ ለማግኘት ብላ በጣም ብዙ ሰው ያስፈጀችው እችን ሴት ነው። እንግዲህ ቅድስት የሚሏት እችን ሴት ነው። እንግዲህ የሚዘክሯት ይህን ክብረ በዓል የምታገብሩ ሰዎች ይህንን ሞት ነው የምታከብሩት። መስቀሉ ግን ይሄ ነበረው የዓላማው በፍጹም እንደዚህ አልነበረም። ሐዋርያው ጳውሎስ ምንድን ነው ያለን? ኤፌሶ ምዕራፍ 2 ላይ ቁጥር 16 ላይ እንደዚህ ይላል፣ ጥልንም በመስቀል ገሎ በርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው፣ እርሱ ሰላማችን ነውና፣ ይላል ሰላማችን ነውና አያችሁ። በመስቀሉ ላይ ምንድን ነው የተደረገው? ሰላም፣ ጥል ተገሏል። እ የመስቀል ክብረ ባለስ ሰዎች የተገደሉበት የሰዎች ቤት የፈረሰበት የተቃጠለበት ሲዘን ነው የሲዘን የሚከበሩ እና ታዲያ፣ ከዚህ ጋር ህብረት ማድረግ መተባበር ክርስቲያናዊ ነው ወይ? በፍጹም አይደለም፣ አይደለም። ታሪኩ ራሱ በሰው ደም የተጨማለቀ ታሪክ ነው። አይሁዶች የተገደሉበት የብዙ ሰው ቤት የፈረሰበት ታሪክ ነው። የብዙ ሰው ቤት የተቃጠለበት ክብረ በዓል ነው። ግን እንደ ቅድስት አድርጎ ያስቧታል እችን ሴት ማለት ነው ያስቧታል። እና ቶታሊ፣ ለዛ ነው ከሃይማኖት ንክኪ መራቅ ያለብን። እያንዳንዱ የሃይማኖት ክብረ በዓል ስናይ ከጀርባው የሆነ መጥፎ የሴጣን አሰራር እንዳለው መዘንጋት የለብንም። ለዛ ነው ሐዋርያም ሲናገር የሴጣንን ሐሳብ አንስቶም ይለን። ሐሳቡን መሳት የለብንም። ከሚታየው ጀርባ ያለውን ነገር መረዳት እጅግ በጣም አስፈላጊ ነገር ነው። በስተመጨረሻም ይህን ያነበብኩትን ጥቅስ ላንብብላችሁና ልጨርስ ኤፌሶን መልእክት ምዕራፍ 2 ቁጥር 17 ላይ እንደዚህ ይላል ሐዋርያው መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርቦም ለነበሩት ሰላምን የምስራች ብሎ ሰበከ አያችሁ በመስቀሉ ላይ ምን ተደረገ ከተባለ ሰላም ተደረገ ርቃችሁ ለነበራችሁት ለእኛ ለአሕዛቦች ቀርባችሁም ለነበራችሁት ለአይሁዳውያን ምን ብሎ ሰበከ ሰላም ለምን መሰላችሁ ሰላም ብሎ የሰበከው መስቀል ምንድን ነው የተደረገው ሞትን የተደረገው አይደል ኢየሱስ ክርስቶስ ሞተ ለምንድን የሞተው እኛና እግዚአብሔርን ሊያስታርቅ። በእርቅ ውስጥ ምንድን ያለው ሰላም። ሲጣላ ሰው ሰላም መሆን አይችልም፣ ሲታረቀስ ሰላም ይሆናል። ስለዚህ ኢየሱስ ክርስቶስ መስቀል ላይ ምንድን ያደረገልን ስንል ሰላም ነው ያደረገው። ከእግዚአብሔር ጋር አስታረቀን። ከእግዚአብሔር ጋር ብቻ አይደለም ያስታረቀን፣ ከራሳችን ጋር ራሱ አስታረቀን። ምክንያቱም መጀመሪያ ሰው ከራሱ ጋር ነው የተጣላው። ታስታውሳላችሁ፣ አዳምን ምንድን ያደረገው? አዳም ሸሸ፣ ሮጠ፣ አመለጠ። ከራሱ ጋር ጸብን ነው የፈጠረው። ስለዚህ የመስቀሉ ስራ ስንል ሰላምን ኢየሱስ ክርስቶስ ያደረገው ነገር ምንድን ነው ስንል ሰላም። ከራሳችን ጋር አስታረቀን፣ ከዛ ከአባቱ ጋር አስታረቀን። የመስቀሉ ክብረ በዓል ሰላም አልተደረገበትም። ግድያ ነው የተደረገበት። ኢየሱስ ክርስቶስ መስቀል ላይ የተሰቀለው ኢየሱስ ክርስቶስ ሞተ፣ ሰዎች ግን ለመስቀሉ ሲሉ ገደሉበት። ኢየሱስ በዚህ አይደሰትም። እሱ መስቀል ላይ ሞተ። የሃይማኖት ሰዎች ውስጥ ስለ መስቀሉ ኢየሱስ ስለተሰቀለበት መስቀል ብሎ ብዙ አይሁዳውያንን አስገደሉ፣ አስጨረሱ፣ አስጨፈጨፉ። እውነት ነው አይሁዳውያን ክርስቲያኖች አይደሉም፣ አይደል አይደሉም። ክርስቶስ ኢየሱስን አልተቀበሉም፣ እንደ ኔሽን። ይሄ ማለት መገደል አለባቸው ወይ የለባቸው? በፍጹም መገደል የለባቸው። ወንጌልን ነው መስበክ ያለብን ለነሱ። የእግዚአብሔር የኪዳን ህዝብ ናቸው፣ ወደድንም ጠላንም። አሁንም ናቸው፣ የኪዳን ህዝብ ናቸው። ምንም ማድረግ አንችልም። እግዚአብሔር መንግስት ይወርሳሉ ያወርሱም፣ እሱ ሌላ ጥያቄ ነው። ግን የኪዳን ህዝቦች ናቸው፣ እግዚአብሔር ቃል ገብቶላቸዋል፣ የሚጠብቃቸው ነገር እንዳለ እናውቃለን። ስለዚህ ለአይሁዳውያን ወንጌልን ነው እንጂ መስበክ ያለብን። አይሁዳውያን የተገደሉበትን እለት በዚህ አይነት ሁኔታ ክብረ በዓል ማድረግ መንፈሱን መመርመር ከእኛ ክርስቲያኖች ይጠበቃል። ስለዚህ ዋናው የመስቀሉ ዓላማ ይህን ይመስላል። መስቀል ስንል የጌታችን ኢየሱስ ክርስቶስ የሞተበት ከእግዚአብሔር ጋር የታረቅንበት ከራሳችን ጋር የታረቅንበት ድል የነሳንበት ህይወት ነው እንጂ መስቀል ክብረ በዓል አይደለም። ጸጋ ይብዛላችሁ።